በሰሞነ ህማማት ወቅት ማድረግ የሌለብን ሰባት ነገሮች። ይህ ቪዲዮ ለዚህ ሳምንት ብቻ ስለሚያገለግል ሸር በማድረግ ለሚቻላችሁ ሰው በሙሉ አድርሱልኝ። ሰሞነ ህማማት ማለት የስሙ ትርጓሜ ምንድን ነው ተብለን ከተጠየቅን፣ ሰሞነ ህማማት ማለት ሰመነ ማለት ሲሆን ሳምንት አደረገ ማለት ነው። ይህም ከለተ ወሳና ሰርግ እስከ ትንሣኤ ሌሊት ያለው ጊዜና ቀናት የሚያመለክት ነው። ወደ መጀመሪያው ርሳችን ስንመለስ በሰሞነ ማማት ወቅት ማድረግ የሌለብን ነገሮች፣ አንደኛ መስቀል መሳለም ወይም ማማተብ አይቻልም። ለምን መስቀል መሳለም ወይም ማማተብ አንችልም ካላችሁ ደግሞ በሰሞነ ማማት ወቅት ከሰኞ እስከ ዓርብ ያለው ቀናት የዓመተ ፍዳ መታሰቢያ ናቸው። በእነዚህም ዘመናት ሰዎች በመስቀል አገልግሎት እንዳልጀመሩ ለማሳየት በሰሞነ ማማት ወቅት በቤተ ክርስቲያን ስርዓት መሠረት መስቀል መሳለም ወይም ማማተብ ስርዓት አይደለም። ሁለተኛ በሰሞነ ሕማማት ወቅት ሰላም መባባል ወይም መሳሳም አይቻልም። ለምን ከተባለ ደግሞ ይሁዳ ጌታችን መድኃኒታችን ኢየሱስ ክርስቶስ በመሳም አሳልፎ ሰጥቶታልና እኛ ግን እንደ ይሁዳ ክፋት ካለው መሳሳም መለየታችን ለማስረዳት ነው። ሶስተኛ ታቦት ከመንበሩ አይነሳም፣ ምንም የንግሥ በዓላትም አይከበሩም። አራተኛ ፍታት ክርስትና የለም። አምስተኛ የቅዱሳን ገድላት አይነበቡም ወይም ሰላምታ ያለባቸው ጸሎቶች አይደረጉም። ለምሳሌ መልአከ ቅዱሳን አይጸልዩም። ከነሱ ይልቅ መዝሙረ ዳዊት፣ ውዳሴ ማርያም፣ ግብረ ሕማማትና መጻሕፍት ማያዊ የተባሉ ብዙ ቃል ኪዳን ያለው የጌታችን መከራ የሚያወሱ መጻሕፍት ይነበባሉ። ስድስተኛ ሥርዓተ ቅዳሴ ከጸሎተ ሐሙስ በቀር አይካሄድም። ሰባተኛ ጥምቀት አይኖርም። ስለ ክርስቶስ ሕማማትና መከራ እያሰብን እንጸለይ፣ እንስገድ። ለብርሃነ ትንሣኤው በሰላም ያድርሰን ያድርሳችሁ። ወሰባት ለእግዚአብሔር ወለወለቱ ድንግል ድንግድ ወለ መስቀሉ ክቡር ይቆየን፣ አሜን።